እንደምታዩት እንግዲች ከዚህ ቪዲዮ ላይ አብረሽና ሩታ ይታያሉ ማለት ነው። እሩታዬ እንደለመደችው ጓዟን ተሸክማ ላይቭ ላይ ቀርባለች ማለት ነው። ይሄ ባለፈው ቪዲዮ ነው። በነገራችን ግን መስራት ስላለብኝ፣ አስተያየት መስጠት ስላለብኝ ነው እዚህ የመጣሁት ማለት ነው። እሩታዬ እንግዲህ ጓዟን ተሸክማ፣ ይቅር ይበለኝ፣ ያው እንደዚህ የምለው ትክክለኛ እርጉዝ ስላላደለች ነው። ይሄ እርግዝና ሳይ ውትውትቃ ነው ኦማይጋድ እንደዚህ አይነት እርግዝና ለእናንተ ደደቦች ማለት ነው። እና እቃዋን ተሸክማ በቃ አንዳንዶቹ በቲክቶክ በቃ እርጉዛ ለመሆኗ አረጋግጠናል ብለዋል ማለት ነው። አሁ ጎበዞች፣ ምን ታርግ? ጸጉሯ እንደዚህ ይሄን አርኪውን ነው እንጂ ማለት ሸፈና ረገችው ርታዬ ማለት ነው። ምክንያቱም ጨነቃት ያኔ ቪዲዮ ላይ ስታዩ፣ እንደዚህ ላይቭ ላይ ስታየው እኮ ተጠቃለል የሆነ በአንድ ቦታ ሆነ በደንብ ስላላሰረችው ማለት ነ ማለት ለምሳሌ አይላንን መከዳ እንደዚህ ዝግብ ብታደርጋችሁ እንደምትቀመጡ እኮ ነው። የሆነ ርታዬ ሳታስተካክል ነው ዝም ብላ ምኬዳውን ወዷ ላይ እስግብ ብታደርጋ በልብሷ ውስጥ ማለት ነው። እንደዛ ስለገባሽ ተበላሸ ተዝረከረከ ማለት ነው። ሩታየ ሰተራድርግሽ መግባት ነበረብሽ ማለት ነው። በእጃት ታስተካክላለች እሩታዬ። እንግዲህ ማለት ነው እንዳያችሁት ቪዲዮውን እሩታዬ፣ እንግዲህ የሩታዬን ወዳይታችሁ ከሆነ ማለት ነው ይሄ ትክክለኛ እርግዝና አይደለም። እንግዲህ ባለፈው ራቁታን አሳየች፣ ከዚህ በላይ ምን ትፈልጋላችሁ ለምትሉት መልስ ሰጣቸዋለሁ ዛሬ። ማለት ልክ እንደዚህ ፎቶ ማለት ነው፣ ሳትለብሰው እንዳለበሳችኋት እንዳቀናበራችሁት ማለት ነው። እሩታዬም ሳታረግዝ ያረገዘች መምሰል ትችላለች፣ ማቀናበር ትችላለች። በቲክቶክ ሁሉም ነገር አለ፣ ባይዘወይ ማለት ነው አይፎን ጀዋ ላይ ሁሉም ነገር አለ። ሳያረግዙ ያረገዙ መምሰል ይችላሉ፣ ማቀናበር ይችላሉ ማለት ነው። እውነታው ይሄ ነው። እሩታዬ ከሆዷ ውስጥ ያለው መከዳ እንጂ ልጅ አይደለም። ባይዘው ከሆዷ ውጭ ከሆዷ ውስጥ ልጅ የለም። ከሆዷ ውጭ ከልብሷ ውስጥ መከዳ አለ ማለት ነው። እንግዲህ መረዳት አለመረዳት የራሳችሁ መብት ነው ነው ሆዷ እናሳይታለች ምናምን ለምትሉት ነው ይህን ፎቶ አምጥቼ መልስ የሰጠሁላችሁ ማለት ነው። አይፎን ጀዋል የፈለጋችሁትን ማድረግ ትችላላችሁ። ሳታረግዙ ያረገዛችሁ መምሰል ትችላላችሁ። በቲክቶክ ብዙ ነገር ማቀናበር ትችላላችሁ። አንዳንዶቹ ታውቃላችሁ፣ አንዳንዶቹ ደደቦች፣ በጎች ደግሞ ምንም ማድረግ አይቻልም ማለት ነው። ይቀጥላል ድራማው ማለት ነው። አሁን ደግሞ ምንድን ብላችሁ ነው የመጣችሁት ሲቀጥል ማለት ነው። ትላንትም ድራማችሁን ይዛችሁ መጥታችኋል ማለት ነው። እነ ጽጌና እነ ዳኔ ጋር የሰራችሁትን ድራማ እነ ሜሪ ጋር ማለት ነው። በተለይ የትላንትናው የ ማነው ስሟ የሄርሜላ ፎቶ አነሳስ፣ ልክ ሜሪ እንደዚህ ሁና የተነሳችው ፎቶ አለ ማለት እና፣ ተመሳሳይ ድራማ ነው እየሰራችሁ ያላችሁ። ተመሳሳይ ስራ ነው እየሰራችሁ ያላችሁት። ከዚህ አትወጡም ባይዘው ማለት ነው። ከውሸት ከመጃጃል ከመድረግ ምንም አትወጡም እናንተ ማለት ነው። እና እነ ዳኒና እነ ጽጌ እነ ሜሪ ጋር የሰራችሁትን ድራማ ሩታ ከዳኒ ጋር አቁቷን ስትማግ ማለት ስትጃጃል ነበረ አንተም ከጽጌ ጋ አብረን እንደራለች እንደዚህ አለች ምናምን እያልክ ስትል ነበረ። ልክ ጽጌ ጋ እንደ የሰራው ሄርም ኤላ ጋ እየሰራ ነው ማለት ምንም ልዩነት የለውም፣ ባይዘወይ ማለት ነው። እና የእናንተ መጃጃል የማይገባቸው ለበጎቹ ነው እንጂ ለእኛ አይደለም ማለት ነው። እና አንድ አይነት ድራማ ነው እየሰራቸው ያላችሁት ማለት ነው። በጣም እኮ ነው የምታስብቁት ማለት ነው። ማለት ታስጠላላችሁ። በቃ አንድ አይነት በቃ የተጃጃለ የተግማማ በቃ ወይ አያስተምር ወይ ዝም ብሎ በቃ ጭቅጭቅ ዝሙት ምናምን በቃ እንደዛና፣ አንድ አይነት ድራማ ነው እየሰራ ያለው አበጋዝዬ ማለት ነው ነው ከርሜላ ጋር እየሰራ ያለውን ጽጌ ጋ ሰርተዋል፣ እነ ሜሪ ጋ እነ ዳኒ ጋ ሰርተዋል። ተመሳሳይ ድራማ ተመሳሳይ፣ ከዚህ አትወጣማ ምክንያቱም አልተማርክማ። ያልተማረ ሰው አንድ አይነት ስራ ነው የሚሰራው ምንም መቄስ ምናምን የለም ማለት ነው እና ይሄ የመሀይሞች ሞሴ ስራ ነው። በቃ ዝም ብሎ መጃጃል፣ ሴት ማቀፍ፣ ዝም ብሎ እንደዚህ ሆነ። አብረን አሳሳተችው ምናምን አብረን እንደራለችው ገስታት እኮ ነው የምታሰራት ማለት ነው። ሄርሜላን እኮ እየከፈልካት ነው የምታሰራት ማለት ነው። ሩታ ወሰነች አልፈልጋችሁም ሁለታችሁም አለችን ምናምን ወይ አዲስ ነው እንደ ብርቅ ነው። ሁለት አመታችሁ እኮ እከሌን አልፈልግም ማለች ዳኒና አብሬሽን አልፈልግ ማለች ሩታ። እንደዚህ አለች ሩታ እንኳን አይደለም እናንተን ወንዶችን ማለት ነው። ቤተሰቦቿን ሳውታ ሚዲያ አልፈልጋችሁም ያለች ሴት እኮ ነች። ሩጥ አቶቷን እኮ የሷን ቪዲዮ እንዳታዩ ብላ የተሳደበች እና ያዋረደች ነች። ብርቅ ነው እንዲ ለእናንተ፣ ውርደት እኮ ብርቅ አደለም ለእናንተ። ለዶራል ብላችሁ ምንም ታደርጋላችሁ ማለት ነው። ሲቀጥል ማለት ነው ሩት ታየ እንግዲህ ሁለት ወር ወደ ሁለት ወር ሊሆንሽ ነው። ይሄ ምንድን ነው? ያ ጥሩ ወፍ አይስማሽ ምናምን ቀጥ ተደረገ ማለት ነው። የምትወደውን ሴት እየጠበቅሽ ነው አይደለ? ያለ ሰዓት ነው እንደ፣ ያ ጥሩ ወፍ አይስማሽ ያደረገች ያደረጋችሁላት ለእርጉዟ ሴትዮ፣ ማለት ለአንቺ ሳይሆን የእሷን ልጅ ይዘሽ የምትመጪው እናት ማለት ነው። እና ሩታዬ የእውነት እርጉዝ ስላል አይደለሽ የሰው ልጅ ነው እየጠበቀች አለችው። እውነቴን ነው፣ ምራ አስረግጬ ነው የምነግራችሁ ማለት እና የሰው ልጅ እየጠበቀች ስለሆነ ያቺ ሴት ደግሞ ገና አልወለደችም ማለት ነው። ያች ሴት ስትወልድ መቼም በነጽጌ ጀማ አላ በነጽጌ ምናምን እንደዛ ነው የምታገኘው ማለት እና ያቺ ሴት ስትወልድ ነው እንግዲህ እሮ ታዬ ወለድኩኝ ብላ የምትመጣው ማለት ነው። እንደ እሷ ቢሆን እሷ እርጉዝ ብትሆንማ እንዴ፣ ሁለት ወር እኮ እኮ ሆነ። የአጥሮ ፋይስ ማሽ እኮ የሚደረገው ሳምንት ሲቀሩ ዘጠኝ ወሯችሁ ሲገባ ይደረጋል። ከዛ በሳምንታችሁ በአስራ አምስት ቀናችሁ ተወልዳላችሁ ማለት እንደዛ ነው ትክክለኛ እርግዝና እርጉዞች የሚያደርጉት ማለት ነው። እርታዬ ደግሞ ትክክለኛ እርጉዝ ስላደል ግራ ገብቷት አልባይ ደወይ ማለት ነው እና ህዝቡን እየዋሸች ስለሆነ እየዋሹ ስለሆነ ግራ ገባት ማለት ነው። እና ይህን ቪዲዮ አይታችሁ መቼም ምሩታ ሁለተኛ እርጉዝ እንዳላደለች ትረዳላችሁ ማለት ነው። ላይቭ ላይ ፊት ለፊት ተቀምጣ ነው እንግዲህ ያኔ ብታስተካክለውን ብትለው ሪከርድ ያደርጉታል ገባችሁ አ ስክሪን ሪከርድ ያደርጉታል ማለት እና እሩታዬ ያው ትክክለኛ እርጉዝ አደለችም። እየጠበቀች ያለችው ትክክለኛ እርጉዝ ብትሆን ሲጀመር በቃላ አደለ። እስከ ዛሬም የጥርሆ ፋይስ ማሽ የሚባለው ነገር ካደረገች በኋላ በሳምንቱ በአስር ቀኑ በአስራ አምስት ቀኑ ተወልድ ነበረ። ቤተሰቦቿ ጋር ነበር የምትቀጥለው አዲስ አበባ ገብታ እንደገና ቤተሰቦቿ ጋር ሄዳ እንደገና አዲስ አበባ ገብታ አትጃጃለም። ገባችሁ አደለ? እና ውሸት ስለሆነ ነው ማለት ነው። አሁንም ሩታ አድጉዛ አርግለችም። ውሸት ነው። የራቁቷንም የመጣቸው የፎቶሾፕ ነው ገባቸው። አይፎን ጀዋል ምንም ማድረግ ትችላላችሁ። የፈለጋችሁት ነገር አለ ሳታረግዙ የምታረግዙ ምናምን በቃ ማቀነባበር። በቲክቶክ ደግሞ በጣም ብዙ ነገሮች አሉና አይፎን ጀዋል ብዙ ነገር ማድረግ ትችላላችሁ። የፎቶሾፕ ነው እንጂ ትክክለኛ ነገር አይደለም ማለት ነው። ሌላም ፎቶ አለ። እነማናቸው መሰላችሁ የሰሩብት ቆይ ላምጣላችሁ ፎቶ። ይህን ፎቶ ታስታውሳላችሁ? አ የአብሬሽ እና ሩታና የአዶና ማለት ነው እና ሁለቱም ተመሳሳይ ፎቶ አላቸው። በነገራችን አዶናም እነሱ ከተነሱበት ተመሳሳይ ፎቶ ተነስቷል ማለት ነው። እና ይሄ ፎቶ ተጋባን ምላሻችን፣ ባድሬሽ ቅብርጥሽ እያሉ አብሬሽ እና ሩታ ቪዲዮ የሰሩበት እና ሼር ያደረጉት ማስታወቂያ እንደሆነ ነግሬያችሁ ነበር። አያችሁ? እና አዶና ራሱ በዚህ ፎቶ ሰሩበት ማለት ምን ማለት ነው? ይሄ ውሸት ነው፣ ማስታወቂያ ነው። አብሬሽ እና ሩታ ሰርጌ ውሸት ነው፣ ፍቅር ውሸት ነው እርግዝና የውሸት ነው፣ ትዳሬ ውሸት፣ ሁሉም ነገር ውሸት ነው ለማለት ፈልግና ይሄን አሁን አዶኒያ የሰሩበት ይሄ አዶኒያ አግብቶ ሳይሆን ማስታወቂያ ነው። እና ብሬሽና ሮታ ደግሞ ውሸታም ስለሆኑ ምንም ነገር በውሸት ነው በቃ የሚጨሩት። በቃ ውሸታም ስለሆኑ በውሸት ነው የሚቀጥሉት እንጂ እውነት ነገር አያወሩም ማለት ነው። ይሄን ለማለት ነው ፎቶውን ያመጣሁት። እና ሁሉም ነገር ውሸት ነው በጎችም እንግዲህ አይዟችሁ አይዟችሁ በቃ ይዟችሁ የእውነት አጋባችሁ። አሁን እስከ ዛሬው ደረሱ ሸትር የእውነት ተጋቡልን ግን፣ አያገባትም አብሬሽ አያገባትም። እንግዲህ ሌላም ሰው ደግሞ ያው የሰፈር ሰው ምናምን የምታቀው ካልሆነ በስተቀር የእውነት በሚዲያ ላይ አይቶ የሚያገባት የለ። ምክንያቱም እኝኝኝኝኝ ጨቅጫቃ ነዝናዛም ሴት ማንኛውም ወንድ እንዳይፈልጋት ምሩት ተማለት ነዝናዛ ጨቅጫቃ ራሷን የማ ቀን ኮ በቃ ስቃ ምና ሚዋት የለ መቀን ጭቅጭቅጭቅጭቅጭቅጭቅ መግማት ወንዶቹ ጋር በፈጣሪ በፈጣሪ ሲቀጥል፣ ፍቅርዬ እና ፉፉ ትላንትና መጥቷል ማለት ፍቅርዬ ከእሱ ጋር መታለች ፉፉዬም ከእናቱና ከእህቱ ጋር መጥቷል ማለት ነው። በነገራችን ላይ ፍቅርዬና ኢሱ አብረው ቢሰሩ ያበደ ፕራንክ ህዝቡን የሚያንጫጫ በቃ አብረው ቅልጥ ያለ በቃ አይደል፣ በጣም በጣም በቃ የከብድ የሆነ በቃ እውነት የሚመስል ፕራንክ ቢሰሩ በጣም ደስ ይለኛል ማለት ነው። ሁለታቸውም እኔ ያምሩኛል፣ ደስ ይሉኛል፣ ቆንጅዬ ናቸው፣ ጥሩ ናቸው። ጥሩ ልበቃ የሆነ ደስ ይሉኛል። ባይዘ ወይ ማለት ነው። ፍቅርዬና ፉፉዬም እንደዛው። ፍቅርዬና እሱ ያው አብሮ እየሰሩ ስለሆነ የቀለጠ ያበደ ፕራንክ ቢሰሩ ደስ ይለኛል ማለት ነው። በውስጥ የምታገኝ እስክ ያበደ ህዝቡን የሚያንጫጫ ማለት ነው። ይስሩ ማለት ነው። ሁለታቸው በጣም ነው የምወዳቸው። ባይዘ ወይ እነሱ ደግሞ ይሄ ይሆናል አይደለም፣ ስራ እንጂ ፍቅር ምናምን አይደለም። ሌላ እምነት ምናምን እንደዛ እንዳትሉ ማለት ነው። ስራ ነው ግን ያበደ ፕራንክ እውነት አስመስለው ቢሰሩ ሁለታቸውም ያድጋሉ። በጣም ደስ ይላል ማለት ነው። ፉፉዬም ደግሞ ከእናቱ ጋራ እና ከእህቱ ጋር መጥቷል ትናንት ማለት ነው። በጣም ደስ ይላል። በነገራችን ላይ ወንድ ልጅ ሆኖ ለእናቱ ክብር የሚሰጥ በጣም ነው ደስ የሚለኝ። ፉፉዬ ትችላለህ፣ ጀግና፣ በርታ፣ ወደፊት ጉዞ ወደፊት ማለት ነው። ረዥም እድሜ ለእናቶች። እኔ እናት ባይኖረኝም አላህ ይዘንላት፣ ለሞቱብን አላህ ይዘንላቸው፣ በጀነት ያበሽራቸው ማለት ነው። በአሄራ ያገናኝን። በህይወት ያሉ እናቶቻቸው ደግሞ ፈጣሪ ረዥም እድሜ ከጤና ጋር ይስጥላችሁ። በሰላም ስደት ያላችሁ ደግሞ በሰላም ለእናቶቻችሁ ጋር ለመገናኘት ያብቃችሁ ማለት ነው። ፉፉዬም ለእናቱ ረዥም እድሜ ይስጥል ከጤና ጋር በጣም ነው ደስ የምትሉት ማለት ነው። ወጣት ነች ደግሞ እናቱ በጣም ነው ደስ የምትለው። በቃ ደስ የምትደርባ ረጋ ያለች በጣም ታምራለች ማለት ነው። እንደዛ ነው እላችኋለሁ። እንግዲህ ሱሜን ላገባት ነው። እንደዛ ነው። ስሩ ጠንክሩ እናንተም እና ሙፍቲ ኖቲፊኬሽን ገባልኝ እንግዲህ ሙፍቲም አባታችን ሙፍቲም እንግዲህ ዛሬ ተቀብሯል ማለት ነው። ፈጣሪ አላህ ጀነትን ይወፍቆት ማለት ነው። እና እንደዛ ነው ለሞቱትም ስናዝን ላሉትም እንዘን ማለት ነው። ወዳችኋለሁ። ባይዘወይ ካጠፋሁ ይቅርታ ማለት ነው። ወዳችኋለሁ ሁላችሁን። እሺ እውነቴን ነው የምላችሁ እኔ የማንም ጥላቻ የለብኝ። ባይዘወይ ፍቅር ይስጠንኛ ኢትዮጵያኖች ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሩታየ እንግዲህ የምትወልደውን ሰው ቶሎ ፍጠኝ ውለጅ ብለሽ ልጅሽን ይዘጭ ማለት ነው። እየተውሶ ይመለሳል። አርተለውሶ አለ የሰው የሰው ነው ባይዘወይ ማለት ነው። እውነት ነው ብላችሁ